ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን ቆይታችኋል? ከብስራት ዩቲዩብ ገጻችን መረጃዎቻችን እነሆ። መረጃዎቹን በማቅረብ የዛዊ ታራጊ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በሰሜኑ ጦርነት ጉዳት ለደረሰባቸው የጤና ተቋማት ከ76 ሚሊዮን ብር በላይ ግምት ያላቸው የአምቡላንስና የሕክምና ቁሳቁሶች ድጋፍ ተደረገ። የኢትዮጵያ ቀይ መስቀል ማህበር በዘጠና ዓመታት በርካታ ሰብአዊ ማህበራዊና ኢኮኖሚያዊ ልማቶችን ያከናወነ በመሆኑ ማህበሩ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ መላኩ ቸኩል ገልጸዋል። ይህንን አገልግሎት በማስፋትና በማጠናከር እየሰራ እንደሚገኝ የገለጹት ኃላፊው እያንዳንዳቸው 18 ሚሊዮን ብር ወጪ የተደረገባቸው ሁለት አምቡላንሶች ለተንታ ወረዳና ለለጋንቦ ወረዳ ከድጋፍ ተደርጓል። በተጨማሪም ከእንግሊዝ መንግስት ጋር በመተባበር በተፈጥሮና ሰው ሰራሽ አደጋዎች ሳቢያ ጉዳት ለደረሰባቸው በለጋንቦና ጃማ ወረዳ ለሚገኙ የጤና ተቋማት ከ40 ሚሊዮን ብር በላይ ግምት ያላቸው የመድኃኒት የህክምና ቁሳቁስና ማሽነሪ ድጋፍ ተደርጓለን ብለዋል። የኢትዮጵያ ቀይ መስቀል ማህበር በሰሜኑ ጦርነት ጉዳት ለደረሰባቸው የጤና ተቋማት ከዚህ ቀደምም አምቡላንስ፣ የሶላር ኢነርጂ፣ መጠጥ ውሃናም የህክምና ቁሳቁስ ድጋፍ ማድረጉን የደቡብ ወሎ ዞን ጤና መምሪያ ኃላፊ አቶ ጌታቸው በለጠ አንስተዋል። አምቡላንስ ድጋፍ መደረጉ በወሊድ ምክንያት የእናቶችን ሞት ለመቀነስ የሚደረገውን ጥረት በእጅጉ ያግዛል። አምቡላንሶቹ ለድንገተኛ አደጋ ህክምና ለመስጠት የሚያስችል ቁሳቁስ የተሟላላቸው ዘመናዊና ምቹ መሆናቸውንም አብራርቷል። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን እንዳሉት የ አምቡላንሶቹ ድጋፍ እናቶችና ህጻናትን ጨምሮ አደጋ የደረሰባቸውን የህብረተሰብ ክፍሎች ፈጥኖ ወደ ጤና ተቋማት ለማድረስ በዞኑ የነበረውን እጥረትም ያጠቃልላል ሲሉም ተናግረዋል። የመድኃኒቱ ድጋፍም ከዋጋ ጋር ተያይዞ በጤና ተቋማት የነበረውን የአቅርቦት እጥረት ለመቅረፍ ትልቅ አስተዋጽኦ ይኖረዋለን ብለዋል። የኢትዮጵያ ቀይ መስቀል ማህበር ህዝቡን ተጠቃሚ ለማድረግ በብዙ ነገሮችም የደገፈ በመሆኑ በእጅጉ ሊመሰገን ይገባለም ሲሉ ገልጸዋል። ስትል ሰብል አበበ ዘግባለች። ከፍቺ በኋላ ከሌላ ሰው ጋር የፍቅር ግንኙነት ጀምራለች በማለት የቀድሞ ባለቤቱን የገደለው ግለሰብ በስራት ተቀጥቷል። አህመድ አልዬ የተባለው የ37 ዓመት ግለሰብ ነዋሪነቱ በምስራቅ ሐረርጌ ዞን ሆርቃቻ ቀበሌ ሀሮ የተባለ አካባቢ ነዋሪ ነው። አህመድ እድሜው ለትዳር በሚደርስበት ወቅት እንደ አካባቢው ባህልና ወግ መሰረት ሰሚራ ሁሴን ከተባለች የአካባቢው ወጣት ጋር በቤተሰቡ አማካኝነት ተጠይቆ ፍቃድ አግኝቶ ጋብቻቸው በስነስርዓት ይፈጸማል። የሁለቱ ጋብቻ መልካም የተባለናም የፍቅር የነገሰበት ሆኖ ለተወሰኑ ዓመታትም ከቀጠለ በኋላ በመካከላቸው ቅናትናም አጉል ጥርጣሬ ገብቶ ባል አህመድ አልዬ በወጣች በገባች ቁጥር ይከታተላታል። ለዚህም ስለላ የራሱን ጓደኛና ቤተሰቦችም ሳይቀር እንዳሰማራን የተገለጸው የጥንዶቹ ትዳር በዚህ መልክ እንዲቀጥል ምክንያት የሆነው የሰሚራ ወደ አረብ አገር ሄዶ የመስራት ጥያቄና ፍላጎት ሲሆን ይህም ጥያቄ በእርሷ ቤተሰቦች ድጋፍ ሲያገኝ በባል ቤተሰብ ደግሞ ትዳርን ጥሎ መሄድን የሚቃወሙ ናቸው። ይህ ሀሳብ የሰሚራ ና የአህመድ ትዳር በፍቺ እንዲጠናቀቅ ምክንያት ሆኖ ሰሚራ ለብቻ ቤት ተከራይታ መኖር ጀመረች። ይሁን እንጂ ከትዳሩ ፍቺ በኋላ የሰሚራን ውሎ የሚከታተለው አህመድዲን ከአንድ ሰው ጋር የፍቅር ግንኙነት መጀመሯን ወሬ ደርሷል። መስከረም 1 ቀን 2018 ዓ አንድ ሰዓት ላይ የአዲስ ዘመን ማብሰሪያ ዕለት ባለቤቱ በወሬ ከተነገረው ሰው ጋር አብረው በአንድ ቤት አድረዋል የሚል ወሬ ደርሶት በቀጥታ ሰሚራ የተከራየችበት ቤት በመሄድ በር ሰብሮ በመግባት ባገኘው የብረት ዘነዘና ባለቤቱን በተኛችበት ቀጥቅጦ መሞቷን ሲያረጋግጥ ወዲያውኑ በቀጥታ በመሄድ እጁን ለፖሊስም ያስረክባል። ፖሊስም ተከሳሹን በቁጥጥር ስር በመዋል አስክሬኑን በሆስፒታል በማስመርመር ማስረጃ ካጠናከረ በኋላ የምርመራ መዝገቡን አጠናቅቆ ለዐቃቤ ሕግ ይልካል። ዐቃቤ ሕግም ከፖሊስ የተላከለትን የምርመራ መዝገብ ተመልክቶ ጥቅምት 14 ቀን 2018 ዓ ም በምስራቅ ሀረርጌ ዞን ከፍተኛ ፍርድ ቤት ክስ ይመሰርታል። በዐቃቤ ሕግ የተመሰረተውን ክስ የተመለከተው ፍርድ ቤቱ ጥቅምት 17 ቀን 2018 ዓ ም በዋለው ችሎት ተከሳሽ አህመድ አልዩ በወቅቱ በምንም መንገድ ራሷን መከላከል የማትችልን በጭካኔ መንገድ መግደሉ ሙሉ በሙሉ በማመኑና እጁን በመስጠቱ እንደ ማቅለያ ተይዞለት በ18 ዓመት እስራት እንዲቀጣ የተወሰነበት መሆኑን የምስራቅ ሀረርጌ ዞን ከፍተኛ ፍርድ ቤት ኮሚኒኬሽን ጽሕፈት ቤት ለባልደረባችን ሄደን ሽመልስ ገልጸዋል። ወደ ባህርማዶ መረጃዎቻችን አለፍን። በአርኤስኤፍ ጥቃት ከ7400 በላይ ሰዎች በአንድ ቀን ከሱዳን ኤልፋሸር መፈናቀላቸው ተሰምተዋል። ቢያንስ 7455 ሰዎች በምዕራብ ሱዳን ኤልፋሸር ከተማ በአንድ ቀን የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ባደረሱት ጥቃት መፈናቀላቸው ተሰምቷል። በአጠቃላይ በሶስት ቀናት ውስጥ የተፈናቃዮች ቁጥር ከ33000 በላይ መድረሱን የዓለም አቀፍ የስደተኞች ድርጅት አይኦኤም አስታውቋል። ለበርካታ ቀናት የሱዳን የባለስልጣናትና የተባበሩት መንግስታት ድርጅት በኤልፋሸር በሲቪሎች ላይ ጅምላ ጭፍጨፋና ሰብአዊ ጥሰቶችን አርኤስኤፍ ፈጽሟል በማለት ከሲሰነዝሩም ቆይቷል። ቡድኑ ከአንድ ዓመት በላይ ኤልፋሸር ከቦ ከቆየ በኋላ እሁድ ከተማዋን መቆጣጠር ችሏል። ከኤጀንሲው የተገኘው መረጃ እንደሚያመላክተው አብዛኛዎቹ ተፈናቃዮች በኤልፋሸር አካባቢ ወደ ገጠራማ አካባቢዎች የተሰደዱ ሲሆን የቀሩት ደግሞ ከከተማ በስተ ምዕራብ በሚገኙ ጣዊላ ሚሊትና፣ ቀብካቢያ አካባቢዎችም ተሰደዋል። ይፋዊ ያልሆኑ ግምቶች ከአርስፍ ወረራ በፊት ኤልፋሸር ወደ አምስት መቶ ሺህ የሚጠጋ ሕዝብ እንደነበረውም ይጠቁማል። ወደ አንድ ሚሊዮን የሚጠጉ ነዋሪዎቹ በቅርብ ዓመታት ውስጥም ተፈናቅሏል። የሱዳን የሽግግር ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን አርስፍ በሰላማዊ ሰዎች ላይ ተጨማሪ ስልታዊ ሽልመትና ግድያ እንዳያደርስ የጦር ኃይሎች ከከተማዋ መውጣታቸውንም አረጋግጠዋል። ይህ በእንዲህ እንዳለ በሱዳን የተባበሩት መንግስታት ድርጅት ነዋሪና የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ለአር ኤስ ኤፍ ባቀረቡት ጥሪ ሲቪሎች ኤልፋሸርን ለቀው እንዲወጡ የሞትናም የአካል ጉዳት ስጋት አለባቸው ሲሉም ተናግረዋል። ጀማይካን ክፉኛ ያወደመው ሜሊሳ አውሎ ንፋስ ኩባን መምታቱ ተሰምተዋል። ሜሊሳ አውሎ ንፋስ በካሪቢያን ደሴት ደቡባዊ ጠረፍ ጀማይካ ላይ ከፍተኛ ውድመት ከደረሰ በኋላ ረቡዕ ዕለት ኩባ ደርሷል። ሜሊሳ ከጓንታናሞ ኩባ በስተ ደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ በሰዓት 95 ኪሎ ሜትር የሚዘልቅ አውዳሚ አውሎ ንፋስ ነበረው ሲል የአሜሪካ ብሔራዊ አውሎ ንፋስ ማዕከል ያወጣው መረጃ እያሳያል። በጀማይካ ደቡብ ምዕራብ የምትገኘው ኒሆፕ ከተማ አቅረቢያ እስከ 295 ኪሎ ሜትር በሰዓት የሚዘልቅ ንፋስን ወደ ባህር ዳርቻ ሲደርስ አውሎ ንፋሱ የክብደት ምድብ ሶስት ላይ ደርሷል። በደቡብ ምዕራብ ጀማይካ የቅድስት ኤልሳቤጥ ከተማ ከተማ ከ500 ሺህ በላይ ነዋሪዎችም የኃይል አቅርቦት በአውሎ ነፋሱም ተቋርጧል። የጃማይካው ጠቅላይ ሚኒስትር አንድሪው ሆልስ አውሎ ነፋሱን በተመለከተ ለሲኤንኤ እንደተናገሩት እስካሁን ያገኘናቸው ሪፖርቶች በሆስፒታሎች ላይ፣ በመኖሪያ ቤቶች ላይ ከፍተኛ ውድመትን ደርሷል፣ የንግድ ቤቶች ንብረት እንዲሁም የመንገድ መሰረተ ልማታችን ላይ ከፍተኛ ጉዳትም ተመዝግቧል ብለዋል። ሆልስ እንደተናገሩትም መንግስት ከአውሎ ነፋሱ ጋር በተያያዘ ምንም አይነት የተረጋገጠ ሞት እንዳልደረሰ መረጃው አለው ሲሉም አክለዋል። ነገር ግን ከአውሎ ነፋሱ ጥንካሬናም ከጉዳቱ መጠን አንጻር የህይወት መጥፋት እንደሚኖር እየጠበቅን ነው ሲሉም ተናግረዋል። የተከበራችሁ ተመልካቾቻችን ከብስራት የዩቲዩብ ገጽ መረጃዎቻችን ይህን ይመስል ነበረ። መረጃዎቹን በማጋራት ቤዛቤት አድራጊ አራጌ አብራችሁ ቆየኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም